አረጊን ነፍሳቸው ይማር። ውነት እውነት ነፍሳቸው ይማር። የሚምድረ ሰከጤ ናቸው። ምን አለበት? አዲስ ነገር አለ ብትሉኝ፣ አሁን እኮ እኔ ላይ ነው። እኔ እኮ ቲክቶክ ላይ ወልወል እያልኩ ከጠዋት ጀምሬ ቲክቶክ ላይ ነበርኩ። ይሄ ነገር ወይ አቤት ውበት ይላላችሁ! ወይኔ ወይኔ! አቤት ውበት ይላላችሁ! ይህማቻችሁ የምር ይሄ ይሄ አመት የደስታ አመት ይሁን። ዜግነሽ ናቸው ጌታን። ዋው ዋው ለቤተሰቦቻቸው ያላቸው ክብር እውነት በቃ እንዲ ነው። ትሽ ኒኮ በጣም ነው የምትገርመኝ። የምረ ነው ምላችሁ። በቃ እንደዛ ፋህ ቀብራር ያለጋቸው። ወደፊት እንግዲህ ጠላታቸው እግዚአብሔር ያዝላቸው፣ እና ከናንተ ብዙ ነገር እንጠብቃለን። እግዚአብሔር ካለ መልካም ቦታ ደርሳቸው። ዛሬ ሙሽ እየነጋሽ እንዴ፣ እግዚአብሔር አዲስ አዲስ ነገር ይማ ይኖራል። ከዚህ በኋላ ጠብቁ እንግዲህ እየጫዋችሁ የነበራችሁ ሰዎች ክሪዶክስ እንዳታጡ። ሰሞኑም አዲስ ነገር አለ፣ እሺ? እኔ ሰምቼዋለሁ እኔ ሰምቼዋለሁ። አዲስ ነገር ሌላ፣ ከባድ ከባድ ኮሽታ አለ ደግሞ። ኮሽታ ስላችሁ ሌላ ጸብ ሳይሆን በቃ ምርጥ ነገር ማለት ነው። ከባድ ኮሽታ አለ። ማንም እንዳይሰማ ጨረቃ ፋሚሊ፣ ጨረቃ ፋሚሊ ብቻ ይስማ እንጂ ሌሎች እንዳይሰሙና ማን ለማንም እንዳት ነግሩ ምስጢር ነውና፣ አዲስ ነገር አለሽ። አረ ወይ ለሚ ዳ ላይ ተነግሮ ምስጢር ይባላ በባላ ለእንዴ ለማንኛውም ሰላም፣ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር። መስኪን ዛሬ ሙሽዬ ሀ ቡራ ሄሚዬ አንድ ላይ መጡ። ዋው! ውበት ይላላችሁ ይመቻችሁ። ለማንኛ በጣም ተመችታችሁኛል። የኔ ቆንጆሽ የኔ ጎቦይ የምር ነው እምብር በቃ ጋሼዬ ግርማ ሞገስ ዋው ዋው ዋው የኛ አባት የኛ ጀግና የሂምዬ አባት የብርሽ አባት የጀግኖች አባት ነ ትል ላይ ያለ አባታችን እድሜ እና ጤና እግዚአብሔር ስጤ። ሙሽዬ የምንልዘም እግዚአብሔር ጠበቅሽ። የኔ እናት እናት በቃ ምርጥ ምርጥ ምርጥ ቤተሰቦች ናቸው። እናት ይለይ ያላችሁ። ለማንኛውም በቃ እንደዚያ ነው በቃ እና እና በጣም ደስ ብሎኛል እናት እንደዚህ ሆናችሁ ስላያችሁ ግን ከዚህ በኋላ ብዙ ነገር አዲስ ነገር ይኖራችኋል፣ ውዶቼ እና ሌሎችም እና እንትና ሰፈሮችም ታንቃችሁ እንዳት ሞቶ ብላችሁ ነገር ውዶቼ፣ ቦራና ሄሚ ከዚህ በኋላ ወደፊት ነው ወደ ኋላ የሚባል ነገር የለም። እና እንደዛ ነው። እና አሽቃባጭ ነፈር ነው ሰፈር ነው የሚባሉ እንዳት ሞቶ ታንቃችሁ ዛሬማ ላሞች እና በጎሽ ከሌክስ እንዳትጠጡ የዛሬ አይደለም። አሁን ዛሬ እንኳን አትጠጡም። ጠጣላችሁ እንደ ዛሬ ዛሬ አይደለም። አሁን ቀ የሚቀጥለው ቀናቶች ውስጥ መልካም መልካም ነገር እግዚአብሔር ብቻ የሆነ እና እንዳትሞቱ ስሩ። ልጅቷ ወደ ነገር ምንም ማድረግ ጥሩ ነው። እሺ፣ በጣም ወዳችኋለሁ ውዶች። ቤቴን ቪዲዮ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖልኝ ሰብስክራይም አድርጉ። መልካም ቀን።